ኢትዮጵያ የአፍሪካን የኢኮኖሚ ውህደት የሚያሳልጡ የመሰረተ ልማት ዝርጋታ ስራዎች ላይ ትኩረት ሰጥታ እየሰራች እንደምትገኝ የፌዴራል ፕሬዝዳንት ታየ አጽቀሥላሴ ገለጹ። የአፍሪካ ኢኮኖሚ ኮሚሽን 57ተኛው አህጉራዊ የፋይናንስና ምጣኔ ሀብት የሚኒስትሮች ጉባኤ በሚኒስትሮች ደረጃ በመካሄድ ላይ ይገኛል። በዚሁ ጊዜ የፌዴራል ፕሬዝዳንት ታየ አጽቀሥላሴ ባስተላለፉት መልእክት አፍሪካ የኢኮኖሚ እድገት ሽግግር ለማድረግ በወሳኝ የታሪክ ምዕራፍ ላይ ትገኛለች ብለዋል። የአፍሪካን ድንበር የለሽ ነጻ የሸቀጥና የአገልግሎት ግብይት መሻት ተስፋን እውን ለማድረግ ከምኞት የዘለ ለ ስራ እንደሚያስፈልግም ገልጸዋል። ለረጅም ጊዜያት የአፍሪካ የንግድ ስርዓት እንቅፋት የሆኑ ጉዳዮችን ለመፍታት ተጨባጭ እርምጃና ስትራቴጂካዊ ቁርጠኝነት ያስፈልጋልም ብለዋል። በኢትዮጵያ አስተናጋጅነት በአዲስ አበባ በመካሄድ ላይ የሚገኘው ጉባኤ የአፍሪካ ነፃ የንግድ ቀጣና ስምምነት ትግበራ ማፋጠን፣ አፈጻጸሙን የሚያልቁ ስትራቴጂካዊ እርምጃዎችን መቀየስ የሚል መሪ ሀሳብ ተሰጥቶታል። መረጃው የኢትዮጵያ ዜና አገልግሎት ነው። በማይና ማር ባ አስቸጋሪ ሁኔታ ውስጥ የነበሩ 53 ኢትዮጵያውያን ወደ ሀገራቸው ተመለሱ። መንግስት ለዚህ ጋር ተኮር ዲፕሎማሲ ትኩረት ሰጥቶ በመንቀሳቀስ በማይና ማርባ አስቸጋሪ ሁኔታ ውስጥ የነበሩ 53 ኢትዮጵያውያን ወደ ሀገራቸው እንዲመለሱ ማድረጉን የውጭ ጉዳይ ሚኒስቴር ገልጿል። ኢትዮጵያውያኑ ከማይና ማር እገታ ወጥተው ታይላንድ ወታደራዊ ካምፕ የነበሩ ሲሆን ከኢትዮጵያ አየር መንገድ ጋር በመተባበር ወደ ሀገራቸው እንዲመለሱም ተደርጓል። በዚህም በአካባቢው ከሚገኙ መንግስታዊ ያልሆኑ ድርጅቶች ጋር በመነጋገር ትናንት 23 ዜጎችን እንዲሁም ዛሬ 30 ዜጎች በአጠቃላይ ካምፕ የነበሩ 53 ዜጎች እንዲመለሱ ተደርጓል። መረጃው የውጭ ጉዳይ ሚኒስቴር ነው። የኢትዮጵያ ቡና ቻይናን ጨምሮ በዓለም አቀፍ ደረጃ ተቀባይነቱ በከፍተኛ ሁኔታ ማደጉን በቻይና የኢትዮጵያ ኤምባሲ ምክትል ሚስዮን መሪ አምባሳደር ደዋኑ ከድር ገለጹ። በቤጂንግ የሚገኘው የኢትዮጵያ ኤምባሲ በሶስተኛው ቤጂንግ ሲቪዲ ኢንተርናሽናል ኮፊ ካልቸር ፌስቲቫል ላይ ተሳትፎ አድርጓል። በቻይና የንግድ ሚኒስቴር የሰርኩሌሽን ኢንዱስትሪ ፕሮሞሽን እና የኢትዮጵያ ሚስዮን ሁነቱን በጋራ አዘጋጅተውታል። በቻይና የኢትዮጵያ ኤምባሲ ምክትል ሚስዮን መሪ አምባሳደር ደዋኑ ከድር የኢትዮጵያን ቡና አስመልክቶ ገለጽ አድርገዋል። በገለጻቸውም ኢትዮጵያ የጥሩ ጣም ወይም አረቢካ ቡና መገኛ ጥራት ያለው ቡና አምራችና ላኪ እንዲሁም ጥሩ ጣዕምና የተለያዩ ባህሪያት ያላቸው በርካታ የቡና ዝርያዎች ባለቤት ናት ብለዋል። የኢትዮጵያ ቡና ፍላጎት የቻይና ገበያን ጨምሮ በተለያዩ ሀገራት በከፍተኛ ደረጃ እየጨመረ መሆኑንም አመልክተዋል። የኢትዮጵያ ቡና ላኪዎች ከቻይና ኩባንያዎች ጋር በቡና ወጪ ንግድና በሌሎች የቡና ዘርፎች ላይ በትብብር እንዲሰሩም ጥሪ አቅርበዋል። መረጃው በቤጂንግ የኢትዮጵያ ኤምባሲ ነው።